ደስ ደስ እያለኝ ነው ደስ ደስ እያለኝ ነው በጣም ደስ እያለኝ ነው በአንተ ደስ እያለኝ ነው። እደነ ሽልማ እኔ ማ ይሄ መዝሙር ማዘመር አለብኝ እንጂ ዛሬ። ኦ ማይ ጋድ ኦ ማይ ጋድ። አሁን ማ ይሄ እንትን ብዬ ስራዬ ጨራርሽ ዛሬ ሰዓት እስኪደርስ ድረስ ቁጭ ቁጭ ውዶቼ ሲኖረኝ ብዬ መጨረስ አለብኝ። ገባችሁ? ሲራይ ቶሎ ብዬ መጨረስ ነው ያለብኝ። ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር መስኪን ውዶቼ ቡራና ሄሜ መጥቷል ትላላችሁ። በአዲስ በፍቅር መንፈስ ትላላችሁ። ምንድነው ፊታችሁ ላይ የምናየው? የፍቅር አበባ ተሰጥቶ አንድ ቦታ ላይ አዲስ ቤት መግባት እንዴት አያችሁ? ትላላችሁ ወይኔ ምህረቴ እንዴት አባቱ እንዴት ደስ እንደምል ፎቶአችሁ ደሞ ሲታምሩ የኔ ውዶች። ወይኔ ጌታዬ፣ ወይኔ ማዘንድሮ ፍቅር ይዞ እንዲደፋኝ ነው። በቃ እንግዲህ ውሽ ማባዴ ነው ኔስ አይ ውዶች የምንትላላችሁ። ኔ እኔ ብሩክን እና ሄሜ እያየው ኔ ከመዳን ቤት እራሱ ሊወጣ ነው መሰለኝ። ወይኔ በላቸው፣ ምክንያቱም እኔ እራሱ ፍቅር ይዞኛል ትላላችሁ ወይኔ ፍቅር ፍቅር ሻታተኝ ኔ ሻታተኝ እንደ ሽንኩርት ሻታተኝ፣ ትላላችሁ። አበው ይማቻችሁ። እንዴ እንዴ እነሽና እንዴ ታያችሁ፣ ትውልዶቼ የምር ማለት ነው። ድምቅ ብሎ መጥቷልና በቃ ጠብቁ፣ ማታ ጠብቁ፣ ማናችሁ እንዳትቀሩ። የቡሩክ ቻናል ላይ ነው የምንለቀቁ ቪዲዮ። ሁለቱም ፋሚሊ ፎቶ ላቋል ትላላችሁ። ሞዳለ ፎቶ ሞድ በቃ የሌለ ሮማንቲክ ውስጥ ነኝን የራሱ ወይኔ በላቸው ወይኔ በላቸው። ለማነኛውም ደስ ብሎኛል፣ ወዳች የምን ነው በጣም ደስ ያለኝ። እንኳን ደስ ያላችሁ አዲስ ቤትና አዲስ መንፈስ አዲስ ማንነት ትላላችው እና ማችንና ንግስታችን የሚሻ አንድ ላይ ማተዋል ትላላችሁ እና ማታ የአስራ ሁልት ሳት እስኪ መጦ ድረስ እንጠብቃለን። እና እግዚአብሔር ይመስገን እና በሰላም ይህ ቀን ማሽቶ በሰላም እንደምና አልጠረጠርም። መልካም ቀን ይሁንላችሁ ውዶች፣ ውዶቼ ቪዲዮን ላይክ፣ ሼር አድርጉ። ሀይሚና ቡሩክ መጥተዋል። የብሩክ ቻናል ነው የሚለቀው ቪዲዮ። መልካም ቀን